ሀገር የታነጸችበት ትውልድ የተገነባበት እስከዛሬም ትውፊት እና እሴት ተቀብሎ አቀብሎ አቀባብሎ ያቆየበት አባትነት የተናቀበት ጊዜ ላይ ደርሰናል። አሁን ባለንበት ጊዜና ዘመን አዲስ አባትነት እየተወለደ እየመጣም እያየነው ነው። እሱም እርሱም ደግሞ ከልጆቹ እኩል ከልጆቹ ጋር ሚስቱ የምታሳደገው እናትም የሆነችለት ነገር ግን ሸክም የሆነባት አባት። ስለዚህም ይህ አይነቱ አባትነት በእነዚህ አልጫ በሆኑ አባቶች ተቆለ ጳጳሶ ጸድቆ ትውልድ ይጋታል። ነገር ግን እውነት ከአባታችን የወረስ ነው፣ ትውልድም የተገነባበት አባትነት እንዲህ ያለውን ነውን? እስቲ እንየው። ከዛ በፊት ግን ዮጊ የገላ ሳሙና ላለፉት ስድስት አመታት ሳዘጋጀው የቆየሁት ስንታጠበት የቆየንበት ሳሙና ነው። ኤድብል ከሆኑ ለምግብነት ከሚውሉ ዘይቶች ይዘጋጃል። ይህን ሳሙና ቆንጆ እንዲሆን፣ ሽታ እንዲኖረው፣ ቀለም እንዲኖረው ወይም ለሌሎች ለአረፋ ማውጫ ብለን የምንጨምርበት ምንም አይነት ኬሚካል የለም። ከነዛ ኬሚካሎች የተነሳ ሊደርስብን የሚችለው ቆዳ ላይ፣ ጸጉር ላይ ሊደርስብን የሚችለው መንጣት፣ መገርጣት፣ መከርቸፍ የሚባለው ነገር ማስቀረት ይችለናል። ስለዚህም ብዙ ጥቅም አግኝተንበታል። አንተም ገዝተህ እንድትጠቀምበት እመክርሃለሁ። በመቶ ሰባ አምስት ግራም አዘጋጅተናል። ሶስት መቶ ብር ይሸጣል። የምታገኝበትን አድራሻ እዚህ ቪዲዮ ስር አስቀምጥልሃለሁ። ሳሙናውን ገዝተህ አንተም ከወዳጆች ብትጠቀሙት ከሳሙናው ጥቅም ባለፈ በዚህ ቻናል ትውልዳችን ላይ ልንደርስ ልናደርስ የምንፈልገውን በተለይ ደግሞ ወንዶቻችንን ልናንጽ የምንፈልገውን ታግዛለህ ማለት ነው። ስራውን ታግዛለህ ማለት ነው። ወደዚህ ጉዳይ ስንመጣ እንግዲህ ዛሬ ወደ አነሳሁት ጉዳይ በፊት የነበረው አባትነት እየተኮነነ እየተናቀ መቼም ከፍተኛ ደረጃ ላይ እየደረሰበት ጊዜ ነው። ከዚህ በፊት ባነሳዋቸው ቪዲዮዎች ጠቅሸዋለሁ። በተለይም ደግሞ ይበልጡንም ደግሞ ያ ንጉሳዊ ስርዓት ከወደቀ በኋላ የንጉሳዊ ስርዓት ሲወድቅ የንጉሳዊ ስርዓት እንዲወድቅ ፋሲሊቴት ሲያደረጉ የነበሩት አካላት ሲያበረታቱት የነበረው ነገር ያ አባታዊ የሆነውን ፊገር ማጥፋት ነበረ። ለጊዜው ንጉሱ ጨቋኝ ናቸው፣ የንጉሳዊ ስርዓቱ የፊውዳል ስርዓቱ ይበሉትና ያስቀምጡት፣ እንጂ አባትነት ኢሴንሱ ላይ አባትነት ማንነቱ ላይ ነበር ትልቁ የነበረው ጦርነት። በወቅቱ የነበሩት እንግዲህ ተማሪዎች ተታለዋል፣ ብሬን ዎሽ ተደርገዋል። በእርግጥ ግን ወጣም ወረደ፣ በዛም አለበዚህ የተናቀው የተገፋው የነበረው ነገር ሀገርን፣ ማህበረሰብን፣ ሃይማኖትን፣ ትውፊትን ሲያስቀጥል የነበረው ያ ጠባቂ የነበረው ያ ማዕረግ የነበረው ያ ክብር የነበረው ያስከብር የነበረው አባትነት ነበር፣ ያ ፊገር ነበር ጦርነት የተከፈተበት። ስለዚህ በወቅቱ ንጉሳዊ ስርዓት ይውደቅ እንጂ ከሱ ጋር አብሮ ተያይዞ የወደቀው በእያንዳንዳችን በእያንዳንዱ ማህበረሰብ ውስጥ በእያንዳንዱ ቤተሰብ ውስጥ የነበረው ያ የሚፈራው ያ ስነ ስርዓትን ግድ የሚለው ያ ንጽህናን ግድ የሚለው የልብም የወሲብም የሌላም ንጽህና ብሎት ግድ የሚለው አባት ነበር። ልክ እሱ መውደቅ ሲጀምር ሁሉም ነገር ስርዓት አልባ ሆነ። ስርዓት አልበኝነት ነገሰ። ስርዓት አልበኝነት ዘመናዊነት መስሎ ተቀመጠ ወይም ደግሞ ተሳለ በትውልድ ውስጥ። እንግዲህ ከዛ በኋላ ብዙ አይነት የተለያዩ ማህበራዊ ነገሮች ተከስተዋል። ፖለቲካዊ ነገሮች ተከስተዋል። እነዛ ፖለቲካዊ ሂደቶች ደግሞ ወይም ደግሞ ህጎች፣ ሌሎች አዋጆችም ደግሞ እንዲሁ ይህንኑ የተረፈውን የፋዘር ፊገር ስራ ሚና የሚጻረሩ የሚጋፉ ነበሩ። ያው በሂደት የምናያቸው ይሆናል ወደፊት። ታዲያ ከሰሞኑ ይህንን አባትነት ይሄ ተገፍቶ ተገፍቶ አሁን በቃ ሊወርቅ በአፍጢሙ ሊወርቅ የደረሰውን አባትነት ከአባታችን የወረስነውን ከአባቶቻችን ስንቀባበለው የመጣነውን ትውፊትና ስርዓትን ህግን፣ ስንቀበልበት ስናቀብልበት የመጣውን ይህንን አባትነት ገፍቶ ሌላ አዲስ አባትነት ደግሞ እየተወለደ ነው፣ እያየነው ነው። በተለይ ዘሶኮል ሊቃውንት የሚባሉት መምህራንን ምሁራንን የሚሉት ቤተሰብ እንመክራለን፣ እናስመክራለን፣ እናስተምራለን፣ ስለ ትዳር እናስተምራለን የሚሉት ቃር እያየነው ነው። በቅርብ ትዕግስት ዋልተ ንጉስ የምትባለው የአማካሪ ካይንዶፍ እንደዛ ነገር አንድ ዩቲውብ ቻናል አላት። እሷ ላይ የቀረበ አንድ እንደዚሁ የፕሮቴስታንት እምነት ተከታይ የሆነ የትዳር አማካሪ አሰልጣኝ መጽሐፍ የጻፈ ሰው እያለ የወንድ ያለህ ብሎ ስለ አባትነት መናገር የሚፈልግ ስለ አባትነት አልተነገረም ብሎ ያው፣ ስትሰሙት ንግድ እንደሆነ ያስታውቃል። ምንም ስለ አባትነት አልተነገረም ብሎ ለመናገር ይፈልጋል እንጂ የሚናገረው ነገር ምንም ከአባትነት ጋር የሚገናኝ ነገር አይደለም፣ ወይም ደግሞ የአባትነት ሚና ኃላፊነትም አይደለም የሚያወራው ነገር። ራሱን የቻለ አባትነት እሱ ንግግር ውስጥ አታየውም። ይልቁንስ ለልጁ ለሚስቱ ሸክም የሆነባት ሌላ ተጨማሪ ልጅ የሆነባት አንድ ትልቅ የ30 የ40 ዓመት የ50 ዓመት ህፃን ልጅ ታያላችሁ እዛ ውስጥ ይሄንን በዚህ ጉዳይ ላይ የወዳጄ ቲጂ ፐርስፔክቲቭ አንድ መልስ የምትሰጣበታለች። ማለት እንዴት እንዳሳሳቱት ትውልዱን እነዚህ በተለይ የትዳር አስተማሪዎች ነንባዮች ማለት ነው። እሱን ካስፈለገ ሊንኩን የምታገኙበትን የዩቲዩብ ሊንክ አስቀምጥላችኋለሁ። ከዛ ባሻገር ግን ምንድን ነው እነዚህ ሰዎች ሊያስተላልፉት የሚፈልጉት መልእክት ብለን እ እኔ ያንን ነገር ነው ማየት የፈለጉት። እነዚህ ሰዎች ማስተላለፍ የፈለጉት አንድ ነገር አለ። ተከፍሏቸውም በወዳደር ሆነውም ሊሆን ይችላል። ወይም ደግሞ በተለያየ ምክንያት ብቻ ያው አንድ ሰው አንድ ወንድ ልጅ በተለይ በተፈጥሮ ላይ ካልሰለጠነ፣ አባቱ በሰጠው ጸጋ ላይ ካልሰለጠነ ሆዳደር የመሆኑ ዕድል በጣም ሰፊ ነው። ለማን ሆዳደር የሚሆነው ወይም ሆዳደርነቱ ያው ራሱን ለመጠቀም ነው። ማን ጋር ሄዶ ወዳደር ሆዳደር ሆኖ የሚደፋው ባፍጢሙ የሚደፋው ግን ኢት ዲፔንድስ ይለያያል። አንዳንዱ ቤተ መንግስት ወንጌል ሲግቱን የነበሩ ሰዎች ቤተ መንግስት ሄደው ወደ ሆዳደር እንደሆነ ሆነው በአፍጢማቸው እንደተደፉ ማለት ነው። ወይም ደግሞ አንዳንዶቹ ከዚህ በፊት እንደጠቀስኩላችሁ የትዳር ስልጠና ምናምን እንሰራለን ተብሎ በቤተክርስቲያን በልማታዊ ክርስቲያን የተራድኦ ኮሚሽን በኩል የመጡ ደግሞ የራሳችን ሰዎች ደግሞ ውጭ ሄደው ደግሞ ሆዳደር ሆነው ባፍጢም ተደፍተው ትዳር እናሰለጥላለን ገለመኔ ገለመኔ ብለው ቴሌቪዥንም የተለያዩ ቻናሎችንም ተጠቅመው የተለያየ ስራ ይሰራሉ። አንዳንዱ ደግሞ እንደዚህ አይነት ነገር ውስጥ አይገባም፣ የሆነ መስሪያ ቤት ተቀጥሮ የሚሰራውን ይክፋት ስራ ያውቃል። ነገር ግን መቶ ሺህ የሚከፍለዋል ቪኤት የሚሰጠዋል አይመለከተኝም፣ ሆዴን እሞላለሁ ይላል። ሆዳደር ሆነ ማለት ነው። ሌላው ደግሞ እዛው ሚስቱ ጋር የማያምንበትን መሆን ያለበትን መሆን ያለበትን ትቶ የማያምንበትን ነገር እያደረገ ነገር ግን ገና ለገና ወሲብ ተከለክለኛለች ያልፈላሽ ሮ ትሰጠኛለች ብሎ ይህም ወዳደርነት ነው። ስለዚህ ቦታው ይለያያል እንጂ ለእነዚህ ሰዎች በተለያየ ጊዜ ቦታ ላይ ወይም ደግሞ የስራ ደረጃ ላይ ወይም ደግሞ የትምህርት እውቀት ላይ ቢሆኑም ወዳደር ናቸው። አንደኛው መቶ ሺህ ብር የሚከፈል ወዳደር ነው። ሌላው ቤተመንግስት የገባ ወዳደር ነው። ሌላው ደግሞ እንደዚሁ እና ይለያያል እንጂ በራስ ላይ ያለመሰልጠን ዳፋው ሆዳደርነት ነው መጨረሻ ላይ ማለት ነው። እና እነዚህም ሰዎች እንደዛው ናቸው፣ ሆዳደር ናቸው። ላይ ሆዳደር ስለሆኑ ሚስታቸው ጋር አድረዋል። ለምን ሚስታቸው ጋር አደሩ? በኋላ እነግራቸዋለሁ፣ ምክንያቶቻቸውን ምክንያት ብዬ ማስቀምጠው ማለት ነው። እነዚህ ሰዎች ጋር ግን ይሄ ሰውዬ፣ የመጀመሪያው ሰውዬ አይደለም። ከዚህ በፊትም እንደዚሁ አንድ ሰው አስቀምጫለሁ፣ አይ ቲንክ ቴሌግራም ገጽ ላይ ፎቶን፣ ሰውየውን ስሙን አልጠቀስኩትም አሁን። አይ ቲንክ ትልቅ ስልጣን ቦታ ላይ ነው ያለው፣ ከሚስቱም ጭምር ሚስቱም እንደዛው ባለስልጣን ነች፣ ግን የትዳር አማካሪ ነን ባዮች ናቸው እነዚህ ሰዎች። አባትነትን በማስተማር ቀንድ ፊት አውራሪ ናቸው። በተለይ ደግሞ ያው ጊዜ ሲሰጣቸው እነሱን የሚመስል ሰው ሹመት ላይ ካለ በተለያየ መልክ እነሱን የሚመስል ሰው ስላቸው እንግዲህ በዘር በሃይማኖት በምናምን እነሱን የሚመስል ሰው ሲያገኙ ያው ይደራላቸዋል ገበያው ማለት ነው። የተለያዩ ስልጠና እንዲሰጡ ይደረጋሉ። የተለያየ ቦታዎች ላይ እንግዳ ተደርጎ ይጋበዛሉ። በተለያዩ ፖድካስቶች ላይ እንዲቀርቡ ይጋበዛሉ። ወይም ደግሞ እንዲጋበዙ እነዛ ፖድካስቶች ይበረታታሉ። የተለያየ ጉሻ ይሰጣቸዋል። ስለዚህ እነዚህ ሰዎች ሆን ተብለው ነው ወደፊት የሚመጡት። ሆን ተብለው ወደፊት ይመጣሉ። ምንድን ነው እያስተላለፉ ያሉት ለትውልድ? ግን አዲስ አይነት አባትነት እያስተማሩት ነው ትውልዱን። ያ አባትነት ደግሞ በራሱ ላይ ያልሰለጠነ ያላደገ፣ አድሮ ቃሪያ፣ ከርሞ ጥጃ የሆነ አባትነትን እያስተማሩት ነው፣ ለሚስቱ ሸክም የሆነ አባትነት። ይህንን ነገር ከየት ያመጡት? ከተለያየ ምክንያት ያመጡታል። ይሄ ሰውዬ አሁን የተናገረውን ቀድሜ የጠቀስኩላችሁ ሴት ጋር ኢንተርቪው ሲያደርገው የተናገረውን ብታዩት፣ ምንም የጎደለብኝ ነገር የለም ከልጆቼ እኩል ከልጆቼ ጋር የምትንከባከበይነች እንዲያውም እንደ እናት ነው ማየት እናቴ ነው የምላት። ካይ እናቴ በልጅነት ሞታለች። እሷ እሷ ምትክነች። ሚስቴ ሚስቴ ነች እንጂ እናቴ አይደለችም የእናቴ ምትክም አይደለችም አትሆንምም እንድትሆንም ፈልግ ያላመጣት ነው። ካልሆንኩኝ ካለችም አልፈልግም መጀመሪያው ነው። ይህንን ተነጋግረን ነው መግባት ያለባት። ምናልባት አሁን የሚሰማው ተረት ተረት እውነት እየመሰላቸው ተቀብለውት ከሆነ ሴቶቹ ማለት ነው እንደ እናት ሆን ላለው ካለች ሚስት ያትሆን ምስ ሴት በእኔ እንደ እናት የምትሆን ሴት አይደለም ማገባው ሚስት የምትሆን ሴት ነው ማገባው ለእኔ ሚስት ሆና ለልጆች ደግሞ እናት የምትሆን ሴት በምንም አይነት መልኩ አንድ ወንድ ልጅ እንዴት ሚስቱ ላይ እንደ ህፃን ልጅ እንደ ልጅ ሆኜ እየኖርኩባት ነው ብሎ ያወራል ሚዲያ ላይ በዛ ላይ ደግሞ ወንድ ስለ ወንድነት አስተምራለሁ እያለ ስለ ትዳር አስተምራለሁ እያለ አይን ያወጣ እኮ ንግድ እኮ ነው እየነገዱብን ያሉ ነው ወንድሞቼ ይህንን ነገር እስቲ ያስተውሉት አይን ያወጣ እኮ ንግድ ነው እየተጫወቱብን እኮ ነው ያሉ በእሱ ቤት እንግዲህ ሴት ወዳጅ ሴት መውደዱ ሴቷን ማቆለጳጵሱ ይመስላል እሷ ጎበዝ ነች ብሎ እሷን ማቆለጳጵሱ የእሷን ጀግንነት ማውራቱ ይመስላል። ኖ እሷ እኮ ጀግና የሆነች ወደዚህ አይነት ጥንካሬ የመጣችው አንተ አቅመ ቢስ ስለሆንክባት፣ ውሽልሽልሽ ስለሆንክባት ምን አባቷ ታድርገ። እንግዲህ ያው እየጨከነ ሲመጣ ነገሩ ፍቺ ውስጥ መምጣቷ አይቀርም። ሴት እንደዚህ አይነቷ ሴት ማለት ሴት እናት ብቻ ነች። የአርባ መት ህፃን ልጅ የአርባ መት ህፃን ልጅ ተሸክማ የምትዞር ምን ታድርገው? አትጥለው ነገር፣ ልጇ ነው ሚስት ግን እንደዛ አታደርግ በተለይ ዛሬ ጊዜ ላይ እንደምናየው ሚስት እንደዛ አድርጋ አትሄድም እንድትኖርም አይመከርም ሰውየው መቀየር አለበት ምን በወጣትነቷ ልጆቿን ታሳድጋለች ወይስ የአርባ አመት ጻሊ ታሳድጋለች how come ያውም ደግሞ ስለ ወንድነት አስተምራለሁ ትዳር መክራለሁ እያለ ይሄን ደግሞ ሚዲያ ላይ የወጡ እየደጋገሙ የሚነግሩ ለምንድን ነው ወንዶቻችንን አልጫ ማድረግ ተፈልጓል በተፈጠሩለት በተፈጠረ በተሰጣቸው ጸጋ በተፈጠሩለት አላማና መንገድ ላይ እንዲሄዱ አይፈለግም። በዛ መንገድ ላይ ወደ ኤክሰለንስ እንዲደርሱ አይፈለግም። በዛ መንገድ ላይ ኃይለኛ እንዲሆኑ አይፈለግም። ጀግና እንዲሆኑ አይፈለግም። ኢንስትድ ግን አልጫ ናቸው፣ ሰነፍ ናቸው፣ ደካማ ናቸው። ኤኔት ግን ሰነፍንን ደካማንን አይሉም እኮ። የሚስትየዋን ጥንካሬ አቆለጳፕሶ እሷ ኮ ያልተሸከመችው ነገር የለም፣ ከልጆች ኩል እያበላች እያጠጣች እያዘለችኝ ማለት ነበረበት። እሱን ቀርቶ ዘሎታል። ሊትራሊ እንደዛ ያስብላል። አንቅልባ ይዛ ጋቢ ይዛ ጀርባዋ ላይ ተሸክማ ከተማ ለከተማ አልዞረችም እንጂ ይህን ሰውዬ አዝለዋለች። እኔ ግን ይህንን አጽድቆ ይግተናል እንደ ጥሩ ነገር እንደ መንፈሳዊ ነገር እንደ ዘመናዊነት። ከዚህ በፊትም እንደዚሁ አይነት ሰው ነበረ፣ እንደዚሁ የተናገረ ሬድዮ ላይ ቀርቦ ሬዲዮ ሲያወሩ ራሱ ሪከርድ ዳውንሎድ አድርገዋሉ ይመስለኛል እንደዚሁ እንግዲህ እነዚህ ሰዎች ተራ ሰዎች እንዳይመስሏቸው። 30 ሺህ 40 ሺህ 50 ሺህ ምናልባት እየተከፈላቸው የተለያየ ማማከር፣ ስልጠና ምናምን የሚሰጡ ሰዎች ናቸው። መጽሐፍ የሚጽፉ ሰዎች ናቸው። ትልልቅ ቦታዎች ላይ የሚጋበዙ ናቸው። እኔ ከእነሱ አንጻር ምናምን ቴ ነኝ። እኔት ግን እያጠፉት ያለውን ጥፋት አስቡት፣ እያጠፉት ያለውን ጥፋት። ይሄ ታዲያ ይሄ ሁለተኛ ሰውዬ፣ አሁን መጠቅስላችሁ ሰውዬ ታዲያ እቤት ውስጥ ብዙ ነገር እሷ ሚስቱ እንደምትሰራ ሚስቱ እሱና ሁለት ልጆች ተቀምጠው ነው፣ ሬዲዮ ላይ ኢንተርቪው እየተደረገ ያለው ብዙ ነገር ሚስቱ እንደምትሰራ ሲነግረው፣ ለጋዜጠኛው እና የአንተ የስራ ድርሻ ምንድን ነው ይለዋል። በጣም ተገቢ ጥያቄ የሚጠይቀው፣ ምክንያቱም ብዙ ነገር እሷ ነች የምትሰራው፣ እና ለእሷ ክሬዲት ይሰጣታል። አጅሬ ለእሷ ክሬዲት በመስጠቱ እሷን ማቆለባበስ መስሎታል፣ ለእሱ መስሎታል። ግን በዛ ውስጥ የሚታየው ነገር የእሱን ምንድን ነው አለጫነት፣ ሰነፍነት፣ ሰበበኛነት፣ አቅመቢስነት ነው የሚታየው። ምንድን ነው የአንተ ድስራ ድርሻ ታዲያ ሲለው ይህን ስራ ድርሻ እነሱን ማዝናናት ነው፣ ማሳቅ ማጫወት ነው፣ ሚስቱን ማዝናናት ነው፣ ልጆቹን ማዝናናት ነው። ልጆቹን እንዲያጠኑ የምታደርገው ልጆቹ ደፍተራቸውን እንዲገልጡ የምታደርገው የሚጫወቱበትን ሰዓት የምትወስነው፣ ቴሌቪዥን የሚያዩበት ሰዓት የምትወስነው፣ እግራቸውን የሚታጠቡበት ሰዓት የምትወስነው፣ ምግብ የሚበሉበት የሚተኙበትን ሰዓት የምትወስነው ሚስት ነች። እዚህ ላይ ደግሞ በተጨማሪ ኪችን ውስጥ ትሰራለች። አስቡት። እዚህ ላይ ደግሞ በተጨማሪ ትልቅ ፖዚሽን ላይ ነው የምትሰራ። ባለስልጣን ነበረች። አሁን አምባሳደር ምናምን ሳምቲንግ ሆናለች። አስቡት፣ ይሄን ሁሉ ትሰራለች። የዚህ ሰውዬ ስራ ምንድነው? ቤት ውስጥ እየተንጎራደደ እነሱ ማዝናናት። ይሄ ነው አባወራነት። እንግዲህ አዲሱ አባትነት እንግዲህ እየተነገረን ያለው ይሄ ነው። ሰውየው ያንን በመናገሩ ለሚስቱ ክሬዲት ሰጥቷታል። አዎ ክሬዲት ሰጥቷታል፣ ይገባታል፣ ያንን ሰርታለች። በእርግጥ ግን ወዳ አይደለም ተገዳ ነው። ምን አባቷ ታድርገው? ይሄን ሰውዬ የአርባ ዓመት የሃምሳ ዓመት እኮ ህፃን ልጅ ነው። ይሄ ሰውዬ ትልቅ ሰው ነው? የአርባ ዓመት የሃምሳ ዓመት እኮ ህፃን ልጅ ነው። ምን ታድርገው? በዚህ ድሚያ ፍጪ ብታወራስ እንደው ማን ይሳማታል? እንደው ይህን የመሰል ከአፉ ተፈልቅቆ አይከደንም። በቃ አንድ የተፈለቀቀ ጠዋት ሲነሳ መቼም አይከደንም፣ ሁሉ እንዳለ ነው። ዩ ካን ሲት የትዳር ፎቶዋቸውን ሳየው ሲያሳይ የነበር የሆነ ሶሻል ሚዲያ ላይ የትዳር ፎቶዋቸውን ሳየው፣ በምንም አይነት መልኩ እሱ ባል እሷ ሚስት አትመስልም፣ እሷ ባል እሱ ሚስት እንደሚመስሉ፣ እሷ ፊቷ ቅጭም እንዳለ ነው፣ ፈገግቷ በጣም በጣም የተወሰነ ቦታዎች ላይ ፊቷ ቅጭም እንዳለ ነው። እሱ ካሜራ አለበት የተባለበት ቦታ ላይ ካሜራውን ያያል፣ ይገለፍጣል፣ ካሜራውን ያያል፣ ይገለፍጣል እለዋ ላይ ይንጠለጠላል። ካሜራዋን ያህል ይገለፍጣል። እሷ ቅጭም እንዳለች ነው። በዛ ላይ ደግሞ ካሜራውን ላ ተቻጅ እዛ ጋር እሱ እዚህ ካሜራውን እያየ ይገለፍጣል እሷ ላይ ተንጠልጥሎ። ይህን አይነት አባትነት ነው ለልጆቻችን እንዲማሩ እየተደረገ ያለው። ልጆቻችንን አስቧቸው ከልጅነት ጀምሮ እንደዚህ አይነት ነገር ሲሰሙ፣ ያው እነዚህ የትዳር መካሪ አማካሪ የሚባሉ ሰዎችም ደግሞ ያለ ምክንያት እየተፈላለጉ እንደዚህ አይነት ነገር ወደ ትውልዱ አያመጡትም። ሆን ተብሎ የሚሰራ ስራ ነው። እንዲህ ያለው አባትነት ከየት የመጣ ነው? ከየት መጣ? ወፍ ዘራሽ ነው? ምን አመጣው ይሄን ነገር ምን ወለደው ስል ሶስት ነገሮችን አሰብኩኝ። ከአራትም ሊሆኑ ይችላሉ፣ ግን ለጊዜው ሶስት አደረግኳቸው። ምንድነው? አንደኛው ያን ጊዜ የተጀመረው አመጽ፣ ያን ጊዜ የተጀመረው አመጽ አሁንም ተቀጣጥሎ ቀጥሏል። አባትነት ላይ በፊት የነበረው አመጽ፣ በፊት የነበረው አመጽ ማለት እንግዲህ ንጉሳዊ ስርዓት ላይ የነበረው አመጽ ያ ንጉሳዊ ስርዓት ለጊዜው ንጉሱ እገሌ ናቸው ይባል እንጂ ያ ስርዓት በእኛ ታሪክ ውስጥ በእኛ ባህል ውስጥ በእኛ እሴት ውስጥ ነበረ፣ በኢትዮጵያውያን እሴት ውስጥ ነበረ አደለ ያ ንጉሳዊ ስርዓት ኢትስ ኖት አባውት ዘ ፐርሰን፣ የሰውየው ብቻ አይደለም የሲስተሙም ጭምር ነው። ሲስተሙ መኖሩ ለኢትዮጵያ የፈየደላት ፋይዳ ፋይዳ ምንድነው ብሎ ማሰብ ያስፈልግ ነበረ። ግን ኤንኤስ እሱን እንተውና ለጊዜው አመጹ ግን ያን ጊዜ ተጀምሯል። በቃ አባትነት ላይ የተጀመረው ያ አመጽ አሁንም እንደቀጠለ ነው። አሁንም በእኛ ዘመን በእኔ ትውልድ የኔ ኩዮቹ ምን ይሆኑ የኔ ታናናሾች አባታቸው ላይ አመፀኞች ናቸው። አመጸኞች ናቸው ሲባል ያ አባታቸውን ስፔሲፊካሊ ጠልተውት አይደለም፣ ግን አባትነት የሚባለው ሲንስ ላይ ከፍተኛ ጥላቻ አላቸው። ስርዓቱ አልተወደደም አልተፈ እንዲኑ አልተነገረለትም። ስርዓቱ ይጠቅመናል ተብሎ አይነገርም። የሚዲያው የሚነገረው የእናት ፍቅር ነው። ስለዚህ የአባት ስርዓት አካባጅነት ነው፣ ከአካባጅነት የሚቆጠር ነው። የአባት ህግ ከአካባጅነት የሚቆጠር ነው። የአባት ተክሳስ ከአካባጅነት የሚቆጠር ነው። የአባት ቁጣ የአባት ዱላማ በቃ አንባገነንነት ነው። ይሄ አባትነት ላይ ያለ አመፅ ነው። አባትነት አባት በዛ መልክ ነው ልጆችን የሚያሳድገው። አባት በዛ መልክ ነው ማህበረሰብ የሚገነባው ትውልድ የሚገነባው ቅጥና ስርዓት አበጅቶላቸው። አለበለዚያ ግን መረን የሆነ ትውልድ ነው የሚመጣው። አይደለ እንዴ በውርደቱ የሚመካ ውርደቱን የሚያቆለባበስ ትውልድ ነው እየመጣ ያለው። የምናየው ነገር አይደለ? ሚዲያ ላይ ወጥቶ አሁን እነዛ ልጆች አባት ያላቸው ይመስላሉ። ታዋቂ ሰዎች ጉዳይም እንኳ አይሰጣቸውም። ሰው ምን ይለናል እንኳን እንኳ አይሉም። ምን አይነት ማህበረሰብ ውስጥ ነው ያለነው? እንኳን አይሉም እኮ እኔ ማግባት አልፈልግም መውለድ ነው የምፈልገው ሲሉ ልጆቻችንን እየሰሙ ታናናሾቻቸው እየሰሙ ሴቶቹ እየሰሙ ወንዶቹ እየሰሙ እኔ መውለድ ነው የምፈልገው ማግባት አልፈልግም ስትል አንዲት ሴት ሚዲያ ላይ ወጣ። መጀመሪያ የምትረዱት ቆንጥጦ ያሳደገ አባት አለመኖሩ ነው። የአባት ስርዓት፣ የአባት ዲሲፕሊን ምን ያክል ከማህበረሰብ ውስጥ እንደጠፋ ነው። ምን ያክል በአመፀኝነት ተገፍቶ እንደተጣለ ነው። አይደለም፣ ነው ዲቃላ መጎተት እንደ ጀብድ ሲወራ ያ ነው የሚታየ። እንደ ከብት እንደ ፈረንጅላም ሄጄ ተጠቅቼ ከዛ ማርገዝ ነው የምፈልገው፣ አይ ዶንት ኬር ሁ ኢዝ ሁ ዘ ፋዘር ኢዝ፣ አባትየው ማን እንደሆነ ጉዳይ አይደለም እየተባለ እየተነገረ እኮ ሲመጣ አባትነት ላይ ያለው አመጽ እየተነገረ ይሄንን፣ አንድ ሰው አንድ ሰው ሊናገረው ይበቃል። ብዙ ሰው ማውራት አይጠበቅበት። አንድ ሰው ብቻ ሚዲያ ያለ ሶሻል ሚዲያ ላይ ይውጣ፣ በተለይ ደግሞ ቴሌቪዥን ላይ ይውጣ። ከዛ በኋላ ታናናሾቻችን ይቀባበሉታል ያባዙታል። በወሬ ደረጃ ብቻ ሳይሆን በተግባርም ያሳዩናል። እየሆነ እያየን ነው። አባትነት ላይ ያለው አመፅ፣ አባትነት ላይ የሚደረገው አመፅ በጊዜ ግቢ፣ በጊዜ ተሰብሰቢ፣ እግርሽን ሰብስቢ፣ ከመዞርም ሰብስቢ፣ ከመክፈትም ሰብስቢ የሚለው አባት አምባገንን አካባጭ እየተባለ ዛሬ ሴቶቻችን ዘንድ ንጽህናን መጠበቅ ውርደት ሆኗል። ወይም ደግሞ አንዲት ንጽህናን የጣለ ሴት እና ምን ይጠበስ ታዲያ ምን ይደንቃል እንዴ ማለት በዛ ትላንትና በተሰራ ተግባሯ ከማፈር ይልቅ ማለት ነው። ወንዶቻችንም ጋር ስትመጡ እንደዛ ነው። ሽርሙጥና፣ ሴሰኝነት እንደ ጀብድ ነው የሚታያቸው። ዛሬ የትም ከማንም ጋር ለሚሰኙት ወሲብ እንደ ጀብድ ያወሩታል። በሁለተኛ ደረጃ ግን የምጠቅሰው ከአመፀኝነቱ ቀጥሎ የምጠቅሰው ነገር ምንድን ነው? አለማደግ ነው። እነዚህ አይነት አባቶች እየወጡ አዲስ አባትነት የሚነግሩን ማደግ አይፈልጉም። በዛ በወንድነቱ ኤክሰለንስ በተሰጣቸው ጸጋ ፊዚካል ፊትነሳቸውንም ስሜታቸውንም ገዝተው ሰልጥነውበት አውቀው ሰልጥነውበት በልጽገውበት ከራሳቸው አልፎ ለሚስታቸው ለልጆቻቸው እንዲተርፋ አያደርጉትም ጽድቅ አይሰሩበትም ማደግ አይፈልጉም ማደግ አይፈልጉም ለምን ሰነፍ ናቸዋ ለምን ፈሪ ናቸዋ እንዴት በማደግ ውስጥ ዋጋ ያስከፍላልና ያንን ዋጋ መክፈል ይፈራሉና ሰነፍ ናቸው ፈሪ ናቸው ሰበበኛ ናቸው እንደዚህ ባረግ እንደዚህ ይሆናሉ እንደዚህ እንደዚህ ወይም ደግሞ እንደዛ ለማድረግ ትንሽ እንኳን ጥረት ቢሞክሩና እንቅፋት ቢገጥማቸው አንዴ በአጋንንቱ፣ አንዴ በምቀኛ፣ አንዴ በተንኮለኛ፣ አንዴ በምናምነኛ ሲያሳብቡ ይገኛሉ። ሰበበኞች ናቸው። ስለዚህ ያላቸው አማራጭ ምንድን ነው? እዛው አሰስነታቸው ላይ ወድቀው ለሚስታቸው ማጨብጨብ። ሚስቴ እሷ ያልተሸከመችው ዛሬ ጊዜ ሴቶች ያልተሸከሙት ነገር አለ። አንዱ ሰውዬ እንደዚህ ብሎ ያወራኛል ትልቅ ሰው ነው እኔ በጣም ትልቅ ነውና፣ አንድ ኮምፓውንድ የቤቶች ኮምፓውንድ ጋር እየኖርን፣ በዛ ኮምፓውንድ ማህበር አለ የጋራ ማህበር እና ሂሳብ ምናምን መያዝ ወይም ወጪ ገቢ መከታተል አንዳንድ የአድሚኒስትሬሽን ስራዎችም እንተጋገዝ ተባብሎ ያው ማህበሩ ራሱ በአባላቱ እንዲሰራ ተብሎ ከነዛ ሰዎች ጋር አብረ ማሳለፍ ጀመርን እና እኔ ትንሹ ነኝ በእድሜ ከነሱ ማለት ነው። እነዚህ ሰዎች ከፍ ያሉ ናቸው፣ ሀምሳዎቹን አልፈዋል። እና ይህን የምነግራችሁ እንግዲህ የዛሬ አስር ዓመት ነው አስር ዓመት አሁድ ይችላል የአስር ዓመት የዛሬ አስር ዓመት አካባቢ ነው። እና እነዚያ ሰዎች በእድሜ ከኔ ከፍ ይላሉ ሀምሳ ዓመት ምናምን ናቸው። እና አንደኛው ሲነግረኝ ስለ ሚስቱ ጥንካሬ፣ ስለሚስቱ ጉብዝና እንዳው ሴቶች እኮ ያልቻሉት ነገር የለም ቤት ውስጥ ይለኛል። እንዳው ያልተሸከሙት ነገር የለ፣ ይህን ሰርታ፣ ይህን አርጋ፣ ይህን አርጋ፣ እኔ እንደዚህ አርጋ። ሰውየውን አውቀዋለሁ ቤቱ እንዴት እንደሚኖር እና ሴትዮዋ እኮ ያንን ያደረገችው ወይም ሚስቱ እኮ ያንን ያደረገችው ይሄ ሰውዬ የሀምሳ ዓመት ሕፃን ልጅ ስለሆነባት ነው። ሺያፍሲኒም ከእሱ ጋር አብራ አኖራለች ምክንያቱም አስራ ሰባት ምናምን ዓመት የደረሰ ሴት ልጅ አለች። ከዛ ደግሞ ተከታይ ወንድ ልጅ አላቸው። አይተዋለች ይህን ያክል ዓመት አብረው ሲኖሩ ይህን ያክል አብረው ሲኖሩ ይሄ ሰው ማደግ ያልፈለገ ሰው ነው። ድሮ ስታገኘው የነበረው ማንነት ላይ ነው። ምናልባትም የሆነ ነገሩን አይታለት ወዳልታለች አብረን ስንኖሩ ይሻሻላል ብላ ነው የገባችው። ነገር ግን በዚ ያክል እድሜ በዚ ያክል አብሮ የመኖር ህይወታቸው ውስጥ ምንም መሻሻል ያልፈለገ ያላደገ በፊት እንደነበረ ስታገኘው እንደነበረ ትኩስ የሚለበልብ ቃሪያ ዛሬም ቃሪያ ነው። ወደ በርበሬነት እንኳን አይሻገርም። ትላንትና ስታገኘው እንደነበረ ጥጃ ከርሞም ጥጃ ከርሞም ጥጃ ከርሞም ጥጃ ነው። ያው ምን ብዬ እናገረዋለሁ? የስንት ታላቂ ነው የስንት ታላቂ ነው። ግን አይ ከን ሲ እዛ ውስጥ እሱ ውስጥ አለማደጋ ያለው ተኝቶ ነው የሚያሳልፈው። ቅዳሜ እናውድ። የመንግስት ስራ ላይ ነው የሚሰራው። አይ ቲንክ ደህና ቦታ ላይ ነው የሚሰራው። ተኝቶ ነው የሚያሳልፈው። ቅዳሜ እናውድ። እሷ ጠዋት ተነሳ፣ ስንት ነገር ሰርታ፣ ስንት ነገር ልጆቹ ትምህርት ቤት ሄዳሉ። ቅዳሜ እናውድ የሆነ ሁሉ ጊዜ ባይሆንም የተለያየ ፕሮግራም ይኖሯቸዋል። እነሱን አሰናድታ፣ እነሱም አሰናብታ ከዛ ደግሞ እንደገና እሱ ሲነሳል እሱ የሆነ ነገር አዘጋጅ ከዛ ደግሞ እሷም ስራ ሰርታ ነው ደግሞ በዛ ላይ ገብታ እቺ ሴት በሰራቹ ስራ ትደነቅም፣ በእርግጥ ትደነቃለች፣ ልትደነቅም ይገባታል። እንዴ ከራሷ ሚና አልፋ እኮ የባሏን ሚና እኮ እየሸፈነች ነው። በርግጥ ግን ያሳፍራል። እሷን ደግሞ ላቆለጳብስ ብሎ ሲያወራ እንደዚህ አይነት ወንዶች ያሳፍራሉ። ሚስታቸው ላይ ሸክም መሆናቸውን ሲያወሩ፣ በማይታይ አንቅልባ ታዝለው የኖሩ እንደሆነ በዛ እድሜያቸው ሲያወሩ፣ ይህን ደግሞ አባትነት ነው እያሉ ሲግቱን ያሳፍራል። እና ወንድሞቼ ተጠንቀቁ ከእንደዚህ አይነት የትዳር መካሪና ማካሪዎች ህፃን ልጆች ናቸው። ሚስቶቻቸው አውጥተው እንዳይጠሏቸው ጨንቋቸው ተሸክሟቸው አዝሏቸው የሚኖሩ ከወለዷቸው ልጆች በፊት ልጅ የሆኑባቸው መቼም ወደ አባወራነት የማያድጉ ህፃናቶች ናቸው። እነዚህ ሰዎች ማስትሬትም ዶክተሬትም ሊይዙ ይችላሉ። ሊቅና ሊቃውንት ሊባሉ ይችላሉ። መቶ ሺህም ሊከፈላቸው ይችላል። አንድ ሺህም ሊከፈላቸው ይችላል። የኑሮ ደረጃቸው መደቡ ምንም ማተራ አያደርግም። ነገር ግን ሚስታቸው ትከሻ ላይ የወደቁ ጀርባዋ ላይ የተንጠለጠሉ ህፃናት ናቸው። እነዚህ ሰዎች ስለ አባትነት ሲመክሯቸው ተጠንቀቁ፣ ተጠንቀቋቸው። በቀጣይነት ደረጃ እንደው በሶስተኛነት ከዚሁ ጋር ተያይዞ ከአለማደጉ ጋር ተያይዞ አቅመ ቢስነት ነው የማነሳው ነገር። እነዚህ ሰዎች ለምንድነው እንደዚህ አይነት አባትነት ሚስታቸው ላይ እንደ ህፃን ልጅ ተንጠልጥለው እንደ ልጆቿ አዝላቸው አደባባይ ላይ ወጥተው ይህንን እንደ ልጅ መታዘላቸውን አቆለጳጥሰው ደግሞ እንደ አዲስ አባትነት የሚነግሩ ለምንድን ነው ብላችሁ ታስቡ። እነዚህ ሰዎች አቅመ ቢስ ናቸው። ምንም አቅም የላቸው የአባትነትን ግዴታ ሚና ለመወጣት አቅመቢስ ናቸው። ካለማደጋቸው የተነሳ አቅመቢስ ቢስ ሆኗል። ስለዚህ አሁን ወደዛ ነገር እና ብትለው አቅም የለውም፣ ጊዜ የለውም። ለመለወጥ ቢፈልግ እንኳን ረፍዶበታል። ስለዚህ ያለው አማራጭ ያለበትን አሰስነት እያጸደቀ ያለበትን አቅመ ቢስነት እያጸደቀ ትውልዱን መጋት ነው። ይህ ደግሞ የበለጠው ክፋት ነው። አርፎ መቀመጥ ነበረበት። ቢያንስ እሱ አቅመ ቢስ መሆኑን አውቆ በዛ አቅመቢስነቱ ከዛ አቅመቢስነቱ የተነሳ ሚስቱን ማገዝና ወይም ደግሞ በአባወራነቱ መምራት አለመቻሉን ተረርቶ ከተገኘ አፉን መያዝ ዝም በቃ በኔ ይብቃ። ቢችል እራሱ ማስተካከል ነበረበት። ራሴን የማስተካከልበት አቅም የለኝም ካለ ግን ለምን አርፎ ዝም አይልም? ለምን አርፎ አይቀመጥም? ዝም ለምን አይልም? ለምን በየሚዲያው እየወጣ የአርባ ዓመት ህፃን ልጅነቱን አድሮ ቃርያነቱን ከርሞ ጥጃነቱን ጮርቃነቱን ለምን ይነግረናል? በአባትነት ሰበብ አጽድቆ። ወንድሞቼ እንደዚህ አይነት አባትነት አትስሙ። ይሄ አባትነት አይደለም። እንደዚህ አይነት አባትነት የለም። ይሄ አባትነት ሳይሆን የሚባለው የ50 ዓመት የ40 ዓመት ህፃንነት ልጅነት ነው። እነዚህ ሰዎች ነጋዴዎች ናቸው። ዜዶን ኬር አባውት ዩ ስለ እናንተ ስለ ሚስቶቻችሁ ስለ ትዳራችሁ ስለ ልጆቻችሁ ስለ ነገው ትውልድ ግድ አይሰጣቸውም። እንዳልኳችሁ አሰስነታቸውን እያጸደቁ ይሄ አዲስ አባትነት ነው እያሉ ትውልዱን ማሳሳት ነው። ስለዚህ ተጠንቀቁ። ቪዲዮዎቹን ሂዱና ቪዲዮውን ሂዱና ሰውየውንም እወቁት። ይሄ ብቻ አይደለም፣ ብዙ አይነት ሰዎች ናቸው ያሉት። እንደዚህ አይነት ሰዎች ከዚህ ሌላ ሁለተኛ የጠቀስኩላችሁም ሌላ እንደዚህ አይነት የትዳር አማካሪና አማካሪኒ ባይ አለ። እነዚህ ሰዎች ሃይ ክላስ የሆኑ ሰዎች ናቸው፣ ከኔ ጋር ፍጹም አይገናኙ። ከፍተኛ ገንዘብ የሚከፈላቸው ናቸው። ከነሱ ዘንድ ስልጠና ስልጠናና ምክር ፈልጋለሁ ካላችሁ ብዙ ብር የምትከፍሉ ናቸው። ነገር ግን የሚሰጧችውን ነገር ያቸው አዲሱ አባትነት እንግዲህ ይሄ ነው። አመፀኛ የሆነ በአባትነት ላይ ያመፀ ቀድሞ በመጣው አባትነት በዛ ሰማይ ላይ ባለውም አባት ላይ ያመፀ ነው። እሱ የስነ ስርዓት የህግ ሰው ነው። የስነ ስርዓት የህግ ፈጣሪ ነው። አባት ነው አደለ እንዴ? ስነስርዓትን ህግን ግድ ይለናል። በዚህ ልጆች የምትሆኑት በዚህ ህግ እስከኖራችሁ ድረስ ነው። ይሄን ነገር እስካደረጋችሁ ድረስ ነው። ያንን ደግሞ ለማድረግ ከእሱ የሚጠበቀውን ያደርጋል። በተዋረድ የመጡትም አባቶቻችን እንደዛ ናቸው ህግን ስርዓትን ግድ የሚሉ ናቸው። ለዛ ለህግ ለስርዓት ግድ ለዛ ለህግ ስርዓት ተፈጻሚነት ደግሞ የሚያስፈልገውን ነገር ሰጥተውን ነው። እንደገናም ደግሞ እነሱ ቀድመውም አሳይተውን ያንን ያወጡትን ህግን እና ስርዓትን እንኳን ካፋቸው ያወጡትን እንኳን አይሽሩትም መልሰው በራሳቸው መብታቸው እንኳን ቢሆን እንኳን ምክንያቱም ከዛ ከወንድነት ኢሴንስ ጋር ይጣረሳልና የሰማያዊ አባታችን እንደዛ ነው። የራሱን ህግ እሱ ራሱ አይጻረርም፣ አይሰርዝም፣ ወይም ደግሞ አይክድም። አሁን የመጡት አባቶችና አባትነቱ ግን ለትውልዱ አዲስ አባትነት አግኝተንለታል። በቁፋሩ ካይንድ ኦፍ የሚሉት ግን የሚሰጡትን እዩት፣ ቶታሊ ንግድ ነው። ሴቶች እህቶቼ እየተነገደባቸው ነው፣ ወንድሞቼ እየተታለሉ ነው። ስለዚህ ቴክር ተጠንቀቁ፣ ከእንደዚህ አይነት አባቶች ከአስመሳዮች፣ ከወዳደሮቹ ማለት ነው። በርታልኝ ወንድም ዓለም።